ኢሳያስ መጽሐፍ ምዕራፍ አርባ ቁጥር ሀያ ስምንት ቁጥር ሀያ ስምንት እንደዚህ ይላል። በጌታ በኢየሱስ ስም ቃሉን አነበዋለሁ። አላወቅክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። ዛሬ አልሰማንም የምትሉ ሰዎች እንድሰሙ እፈልጋለሁ አይታክትም ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙምም። ይላል ጻድቅና ቅዱስ አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ በአንድ ልጅ ስም ስለዚህ ሰዓት ስለሚሰሙኝ ወንድሞችና እህቶች እናቶችና አባቶቼ እጅግ አድርጌ አመሰግናለሁ። በአንተ ጉልበት ብርታት በልጅ በኢየሱስ ክርስቶስ ባደረከው ማዳን እኛን ከነበርንበት ከሞት መንደር ከደጋቢ ስፍራ ያወጣህን ለክብር ያጭን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ በዚህ ቃልህ አልፈህ የእያንዳንዳችንን ልብ እንድትነካ እግዚአብሔር ሆይ መታደስ ያለበት እንዲታደስ፣ መለወጥ ያለበት እንዲለወጥ፣ መነቀል ያለበት እንዲነቀል፣ መተከል ያለበት ደግሞ እንዲተከል በያው ስምህ በኢየሱስ ስም ጸል ያለውኝ። እግዚአብሔር ሆይ በቃልህ እግዚአብሔር ሆይ እንዳንጠቀም፣ ወደ አንተ ጉያ እንዳንሰበሰብ፣ ወደ መንግስትህ እንዳንገባ ከጥልቅ ሆኖ የሚላክ የጨለማ ኃይልና ስልጣን በኢየሱስም የተሰበረ እንዲሆን እኔ ጸልያለሁ። እግዚአብሔር የዘላለም አምላክ ጌታ ሆይ የቃል ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ተብሎ እንደተጻፈ የቃል ፍቺ በኢየሱስም ለእያንዳንዳችን እንዲበራልን እኔ ጸልያለሁ። የትኛውም መተት፣ አስማት፣ ድግምት፣ ሟርት፣ ጨለማ በኢየሱስም ስልጣን አሁን የፈረሰ እንዲሆን ጸለይኩኝ። ባባ ጊዜውን፣ ሰዓቱን፣ ሁኔታውን ለአንተ አሳልፍ የሰጠውህ በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን። ከዚህ ቃል ጋር የሚስማማ ሰው ወደ ተሐድሶ ይገባል። ዛሬ ከዚህ ቃል ጋር የሚስማማ ክብር ለኢየሱስ ይሁን። በዚህ ክፍል ባነበብኩላችሁ፣ በዚህ ክፍል እግዚአብሔር በዘመናትና በዓመታት በአባቶች በነቢያት አልፎ ተሐድሶን እንደሚያደርግ ሁሉ ዛሬም በሕያው ቃሉና በቅዱስ መንፈሱ እኛን ወደ ተሐድሶ ይለውጠናል። ክብር ለኢየሱስ ክርስቶስ ይሁን። በየትኛውም ጉዳይ ያረጀ ነገራችሁ ወደ ተሐድሶ ይለወጣል። ወገኖቼ ሆይ ወደ ዋናው መልእክት ከመግባቴ በፊት ተሐድሶ የሚለውን ቃል ላብራራ ፈልጋለሁ። ተሐድሶ የሚለው ቃል ትርጉሙ ባደግንባት በተወለድንባት ቤተ ክርስቲያን አውድ መሰረት ሐደሰ አዲስ አደረገ ከሚለው የግስ ቃል የወጣ ሲሆን አንደኛው ትርጉሙ ምንድን ነው? አዲስ አደረገ፣ አሳመረ፣ አስዋበ፣ አቃና የሚል ትርጉም ታገኙበታለሁ ማለት ነው። ወገኖቼ ዛሬ ያልተዋበ ጉዳይ የሚዋብበት ያልታደሰ ጉዳይ የሚታደስበት ያልተስተካከለ ጉዳይ የሚስተካከልበት ቀን ይሁንላችሁ በኢየሱስ ክርስቶስ። መታደስ ማለት ምንድን ማለት ነው? መታደስ ማለት መለወጥ ማለት ነው። ወደ ትክክለኛ መታደስ፣ ማደስ፣ ታዳሽ፣ ህዳሴ በሚሉት ቃላቶች የእግዚአብሔር ቃል እውነት የእያንዳንዳችንን የተበላሸና የተሰባበረ ነገር መጠገንና ማስዋብ፣ ማስተካከል እንደሚችል ትመለከታላችሁ። አንዳንድ ሰዎች የቅዱሳት መጽሐፍትና የነገረ መለኮት እውቀት የሌላቸው ሰዎች በክርስትና ሃይማኖት ዘንድ እንዲያው በዘልማድ ተሐድሶ የሚባለው ነገር የመጣም ይመስላቸዋል። ተሐድሶ በዘልማድ የመጣ አይደለም ወገኖቼ ተሐድሶ መጽሐፍ ቅዱሳዊ ክንዋኔና መጽሐፍ ቅዱሳዊ አንድምታ አለው ወገኖቼ ሆይ እንዲያው በዘልማድ የሚሰራ አይደለም ከዚህ ይልቅ በምዕራባዊ ስልጣኔ ከአስራ አምስተኛውና ከአስራ ስድስተኛው መቶ ክፍለ ዘመን ጀምሮ አውሮፓውያን የፈለሰፉት መስሎ የሚታያቸው ሰዎች አሉ ኖ ታድሶን አውሮፓውያን የፈለሰፉት አይደለም። ታድሶን ምዕራባውያንም የመሰረቱት ወይም ደግሞ የፈለሰፉትም አይደለም። ወገኖች ሆይ ታድሶ የሚለው ቃል በእግዚአብሔር ቃል እውነት ውስጥ የምናገኘው እውነት ነው። ታድሶ የሚለው ቃል ዓለማት ከተፈጠሩበት ቀን ጀምሮ ከስራ ላይ የዋለ ጥንታዊና መጽሐፍ ቅዱሳዊ ቃል ነው። ወገኖቼ ሆይ የብሉያት የአዲሳት መጽሐፍት ተሐድሶ የሚለውን እውነት ይመሰክሩልናል። ተሐድሶ የሚለው ቃል በእንግሊዘኛው ሪኒዋል ወይም ደግሞ ሪፎርሜሽን ይለዋል። የቃሉ ፍቺ ምንድን ነው ከተባለ፣ እንደገና ማደስ እንደገና መለወጥ እንደገና መበረታታት፣ መስራት፣ ማስዋብ የሚል ትርጉም ነው ያለው። ወገኖች ወይ እ መሰራት ያለበት ነገር ሊሰራ የሚችለው በምንድን ነው? በእግዚአብሔር ቃል ነው። ወገኖች በእግዚአብሔር ቃል ነው። ሊሰራ የሚችለው መንፈሳዊ ነገር መታደስ ያለበት በእግዚአብሔር ቃል መታደስ አለበት። መለወጥ ያለበት መጥናት ያለበት መበረታታት፣ መሰራት፣ መጠገን ያለበት ነገር በእግዚአብሔር ቃል ነው። እንደገና ሊሰራ ሊዋብ የሚያስፈልገው ወገኖች፣ አዎ። ከዚህ የተነሳ የወደቀውን ማንነት የተናደውን ቅጥር ሕንፃ ግንብ፣ ከተማ ሁሉ መልሶ መጠገን፣ እንዲሁም የፈረሰውን ማንኛውንም ነገር እንደ ቀድሞ ውበቱ አድርጎ መስራትና ማስዋብ መጽሐፍ ቅዱሳዊ ነው። በትንቢተ አሞጽ መጽሐፍ ምዕራፍ 9 ቁጥር 11 እና የሐዋርያት ሥራ መጽሐፍ ምዕራፍ 15 ቁጥር 11 እስከ 17 ኢሳይያስ መጽሐፍ ምዕራፍ 58 ቁጥር 12ን ገብታችሁ ስታነቡት ይህንን የተናገርኩትን ነገር ነው የሚነግራችሁ። ይህንን እውነት እንድትገነዘቡ ነው የሚያደርጋችሁ። ኢየሱስ ክርስቶስ ዘትማለም ወይወም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘለዓለም ድረስ ሕያው ነው። ወገኖቼ ትናንትና በኢሳይያስ በኤርሚያስ በሕዝቅኤል በዳንኤል ይሰራ የነበረው እግዚአብሔር ዛሬም ሕያው ነው፣ ይሰራል። ዛሬም ሕያው ነው፣ ይሰራል። ዛሬም እንደገና ይለውጣል። ዛሬም እንደገና ወደ ፍቅሩ ልጅ መንግስት እንድንገባ መስተካከል ያለበትን ነገር ያስተካክላል። ወገኖች ሆይ በቃሉና በመንፈሱ አማካኝነት ተሐድሶ ይሁንላቸው ወገኖቼ እንደገና መለወጥ ይሁንላችሁ ወገኖች ሆይ፣ ሃሌሉያ ሃሌሉያ። እንደገና መለወጥ፣ እንደገና መጥናት መጽናት፣ እንደገና መበረታታት መስራት፣ እንደገና ወደ ቃሉ መመለስ ይሁንላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ምድር ሆይ ምድር ሆይ የእግዚአብሔርን ቃል ስሚ ብሎ በኢሳያስ እንደተናገረ ወገኖቼ አሁን ወደ ቃሉ መመለስ የማንችል ከሆነ እጅግ አደገኛ ነው። ወደ ቃሉ መመለስ ያስፈልጋል። የእኛ የህይወታችን ሰሪና ፈጣሪ እግዚአብሔር ነው። የሰው ልጅ እንኳን በእጁ አበጃጅቶ የፈጠረው የሰራው ቤት ሲበላሽ የሆነ ስሜት ይሰማዋል እኮ ሊበሳጭ እኮ ይችላል ወገኖች፣ እኛን እኮ የሰራን እግዚአብሔር ነው። እኛን እኮ የፈጠረን እኮ እግዚአብሔር ነው እ ከጊዜ ርዝማኔ የተነሳ የሆነ ነገር ሲበላሽ እንደፈለገው አድርጎ እንደሚያከናውነው ውበትን እንደሚሰጠው ሁሉ የእኛ የህይወታችን መገኛና ፈጣሪ በእጁ የሰራን እኛን እንደገና ሊያስውበን ሊለውጠን ይችላል። ተፈለገም ሰባብሮ እንደገና ሊሰራን ሁሉ ይችላል ይችላል። እኛ የእግዚአብሔር የእጁ ስራዎች ነን፣ ወገኖች ሆይ ከዚህ ቃል የተነሳ የብዙዎቻችሁ ሕይወት በኢየሱስ ስም እንደገና ወደ ተሐድሶ ይለወጥ። እንደገና ወደ ተሐድሶ ይለወጥ በኢየሱስ ስም። በብዙዎቻችሁ ሕይወት ከዚህ ቀን ጀምሮ ተሐድሶ ይሁንላችሁ። ዳግም የተወለደው ማንነታችሁ ከእግዚአብሔር ቃል የተወለደው ማንነታችሁ ሊታደስ የሚችለው በራሱ በእግዚአብሔር መንፈስ ነው። ወገኖች ሆይ በእግዚአብሔር መንፈስ ነው ሊታደስ የሚችለው። የሰው ልጅ በመጀመሪያው አዳም ኃጢአት ምክንያት ውስጡስ ሊደክም ይችል ይሆናል ውስጡ ሲደክም ሲቆሽሽ ሲዝል በምን አይነት መንገድ ሊበረታታ ይችላል በእግዚአብሔር መንፈስ በእግዚአብሔር ቃል በቃሉ አማካኝነት ነው እንደገና ሊበረታ የሚችለው እንደገና ሊሰራ የሚችለው ክብር ለኢየሱስ ክርስቶስ ይሁን አሌሉያ ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ አራት ቁጥር አስራ ስድስት ላይ ሲናገር እንደዚህ ብሎ ይናገራል። ስለዚህ አንታክትም፣ ነገር ግን የውጭ ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል ይላል። ዕለት ዕለት በምንድን ነው ዕለት ዕለት የሚታደሰው? በእግዚአብሔር ቃል በእግዚአብሔር መንፈስ ጉልበት። ኦ ሃሌሉያ። ጌታ ለዘለዓለም የተባረከ ይሁን። ከእኔ ጋር የሆናችሁ ሰዎች በደንብ ሼር እንድታደርጉት፣ አሁንም ደግሞ የበጌታ ፍቅር እየጠየኳችሁን ያለ የእግዚአብሔር ቃል ያስፈልገናል። ወደ ቃሉ መመለስ ያስፈልገናል። የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ሊታደስ ሊለወጥ የሚችለው በእግዚአብሔር ቃልና በእግዚአብሔር መንፈስ ነው። ሁል ጊዜ የታደሰ ማንነት እንዲኖረን ይፈልጋል እግዚአብሔር። እህቴ ሁል ጊዜ ዕለት ዕለት የታደሰ ማንነት እንዲኖርሽ ይሻል እግዚአብሔር። ሃሌሉያ። እግዚአብሔር የሰውን ማንነት በሁለት መንገድ ያድሳል፣ በሁለት መንገድ ያድሳል። አንደኛው የሚያድስበት መንገዱ በቃሉ አማካኝነት ሲሆን ሁለተኛው ደግሞ በቅዱሱ መንፈስ የሰውን ማንነት ያድሳል። በራሱ በመንፈሱ ያድሳል። በዚህ አስጨናቂ ዘመን የሰው ልጅ ማንነቱን በእግዚአብሔር ቃልና በቅዱስ መንፈሱ እያቀረበ በተሐድሶ ህይወት ሊመላለስ ይገባዋል። ወገኖች ወይ በተሐድሶ ሊመላለስ ይገባዋል። የእግዚአብሔር ቃል በቆላሲስ መጽሐፍ ምዕራፍ ሶስት ቁጥር አስር ላይ ሲነግረን እንደዚህ ብሎ ይናገራል፣ የፈጠረውን ምሳሌ እንድንመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል ይላል። አንተ አዲሱን ሰው ለብሳችሁታል ይላል። አዲሱን ሰው አዲሱን ሰው በመልበስ ዳግም በመወለድ ከተሐድሶ ጋራ መስማማት እንደሚቻል ይናገራል ጳውሎስ። አዲሱን ሰው ክርስቶስን ለብሳችሁታለሁ የሚለው የዚህ ቃል ስነ አፈታት በእግዚአብሔር ቃል፣ በእግዚአብሔር እውቀት፣ በክርስቶስ ማንነት ላይ ትኩረት አድርገን በቃሉ እንድንኖር የሚያሳስብ ነው። ወገኖች ሆይ የእግዚአብሔር ቃል ራሱ ክርስቶስ ስለሆነ ለዚህ ነው የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 10 ቁጥር 17 ጀምሮ ሲነግረን እምነትም ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይለናል። በገድል ነው አይል፣ በድርሳን ነው አይል፣ በታምረ ማርያም ነው አይል ወዘተርፈ፣ በእግዚአብሔር ቃል ነው አለ። በእግዚአብሔር ቃል ነው አለ። የሰው ልጅ የመዳን እምነት በልቡ ላይ የሚፈጠረው የክርስቶስን የማዳን ወንጌል ሲሰማ ብቻ ነው ወገኖች ወ የክርስቶስን የማዳን ወንጌል ሲሰማ ነው። በቃሉና በመንፈሱ እየታደሳችሁ የምትኖሩበትን ህይወት ዛሬ እግዚአብሔር ለእያንዳንዳችሁ ይጨምርላችኋል። አሜን በሉ ሃሌሉያ። ለእያንዳንዳችሁ እግዚአብሔር ይጨምርላችኋል። እንደገና እግዚአብሔር ሃሌሉያ። በየትኛውም ዓለም ሆናችሁ ይህንን ፕሮግራም የምትሰሙ ቃሉን አውጅባችኋለሁ ከቃሉና ከመንፈሱ የተነሳ በልባችሁ በአእምሯችሁ እየታደሳችሁ የምትቀጥሉበትን መንፈስ እግዚአብሔር ዛሬ ይጨምርላችኋል ወገኖች ሆይ አሜን ብላችሁ ተስማሙ። መጽሐፍ ቅዱስ በዚህ በሮሜ አስራ ሁለት ቁጥር ሁለት ጀምሮ ሲናገር እንደዚህ ይላል በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይልና እንደገና ኤፌሶን መጽሐፍ ምዕራፍ 4 ቁጥር 23 ላይ ደግሞ በአእምሮአችሁም መንፈስ ታደሱ ይላል። በአእምሮአችሁም መንፈስ ታደሱ ይላል። ወገኖቼ ሆይ የእግዚአብሔር ቃል አእምሮን፣ ልብን ማደስ የሚችል አቅምና ጉልበት ያለው ታላቅ መሳሪያ ነው። እናገርባችኋለሁ በጌታ በኢየሱስ በቃሉና በመንፈሱ ኃይል በተሐድሶ እግዚአብሔር ወደ ቃሉ ወደ ክብሩ በኢየሱስ ስም ይመልሳቸዋል። ወገኖቼ እስኪ በዚህ ክፍል ውስጥ ከቁጥር 28 ጀምረን እንመልከተው። እንደዚህ ይላል አላወቅክምን አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማም ኃይልን ይሰጣል፣ ጉልበት ለሌለውን ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠብቁ ግን አየዋተ ጎበዝ ሲደክም፣ ወጣቶች እርጅና ሲገጥማቸው ሲጎሳቆሉ ሲደክሙ እግዚአብሔር የሌላቸው እንዳልሆነ ሲሆኑ ሃሌሉያ። እግዚአብሔርን የሚጠባበቁ ግን አለ፣ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ይላል እግዚአብሔር። የሁላችሁ እንዳትደክሙ፣ እንዳትዝሉ፣ እንዳትሰበሩ ኃይልን በተሐድሶ ነው የሚሰጣችሁ ወገኖች። ወይ አይደክሙም አለ አይደክሙም አለ። ሃሌሉያ ይበረታሉ አለ። እንደ ንስር ነው የሚለው። ክብር ለኢየሱስ ክርስቶስ ይሁን። በክንፍ ይወጣሉ ይሮጣሉ፣ አይታክቱም፣ ይሄዳሉ አይደክሙም አለ። ከዚህ ቃል እንደምንረዳው እግዚአብሔር እንደ ሰው የሚደክም እንዳልሆነ ያስተምረንና ለእኛ ለደካሞች ግን ኃይልና ጉልበትን የሚሰጠን በቃሉ እንደሆነ ነው የሚያስተምረን በቃሉ በመንፈሱ እንደገና ማደስ እንደሚችል ነው የሚነግረን። ወገኖች ሆይ ብላቴኖችም ቢሆን ጎበዛዝቶችም ቢሆኑ እግዚአብሔር ከሌላቸው ይደክማሉ ይታክቱማል፣ ይልና ቁጥር ሰላሳ አንድ ላይ ስትመለከቱት እግዚአብሔርን በመተማመን የሚጠብቁ ግን ኃይላቸውን ያድሳሉ ይላል። እስቲ አንድ ከእኔ ጋር ተስማምቶ ኃይሌ ይታደሳል ብሎ ይጻፍልኝ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ኃይሌ ይታደሳል ይበለኝ። እንደገና መታደስ፣ እንደገና መለወጥ፣ እንደገና መጽናት፣ እንደገና መስራት። አሌሉያ! ከቃሉ የተነሳ ይሄ ሆኖላቸዋል። ወገኖች ሆይ የምትስማሙ ሰዎች ይህንን አዋጅ አውጁ፣ ግዴላችሁ። ይህንን አዋጅ አውጁ ከኔ ጋር ተስማምታችሁ ኃይሌ ይታደሳል፣ ጉልበቴ ይታደሳል፣ አቅሜ ይታደሳል እያላችሁ ጻፉ፣ ግዴለም። እግዚአብሔር የተባረከ ይሁን። ሃሌሉያ! ኃይላችሁን የሚያድስ የእግዚአብሔር መንፈስ አለ። አቅማችሁን የሚያድስ ጉልበታችሁን እንደገና የሚያብረታ የእግዚአብሔር መንፈስ የእግዚአብሔር ቃል። ሃሌሉያ! እኔም እንደ እግዚአብሔር ሰው ይህንን አዋጅ አጸናለሁ። ከዚህ ቃል የተነሳ በኢየሱስ ክርስቶስም ኃይላችሁ ታድሷል። በዚህ ክፍል እንደተመለከታችሁት ወገኖች ሆይ ንስር በአማኞች ተመስላ ትገኛለች። ንስር ንስር በአማኞች ትመሰላለች። ንስር በሌላ ክፍል ደግሞ በዘጸአት መጽሐፍ ምዕራፍ 19 ቁጥር አራት ላይ ራሱ እግዚአብሔር በንስርም ክንፍ ተሸከምኳችሁ ወደ እኔም አወጣችኋለሁኝ በማለት ራሱን ንስር አድርጎ ምሳሌ አድርጎ ትመለከታላችሁ። ራሱ እግዚአብሔር በንስር ተመስሏል። እረ፣ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። አሌሉያ። ንስር በተፈጥሮው ድካም የሌለበት ሲሆን ደግሞም በከፍታ ላይ ነው የሚበረው ወገኖች፣ ንስር ዝቅታ አይስማማው። ዛሬ አንድ አማኝ በኢየሱስ ስም ከዝቅታ መንደር ወደ ከፍታ መንደር የሚበርበትን ኃይል ከእግዚአብሔር ይቀበላል። ወደ ከፍታ መንደር የሚሄድበትን ወደ ከፍታ የሚወጣበትን ኃይሉን ይቀበላል በኢየሱስ ስም ሃሌሉያ። ዋው ዋው። ንስር ወገኖች ሆይ፣ በከፍታ ላይ እየበረረች ምድር ላይ ያሉ ጥቃቅን የሆኑ ነገሮችን እንኳን ሳይቀር በደንብ አድርጋ ለጌታ የምታይበት ዓይን ተሰጧታል አይገርማችሁም? ግን የምትሄደው በከፍታ ነው፣ ግን ታች ላይ የተሰወሩ ነገሮችን ደግሞ ምን ትላለች? ታያለችና! ዋ! አረ ጌታ ለዘላለም የተባረከ ይሁን! ሃሌሉያ ታድሶ እንደዚህ ነው። ታድሶ እንደዚህ ነው የተሰወረውን ነገር አጉልቶ አይቶ በቃሉ መነጽር በደንብ አድርጎ መንጥሮ የእግዚአብሔርን የማዳን ወንጌል የሚናገር ነው። ታድሶ እንደዚህ ነው። ታድሶ ሃሌሉያ። በኢየሱስ ክርስቶስ ይሄ ቃል በሕይወት ሕይወታችሁ ዛሬ ይስራባችሁ። ይሄ ቃል በሕይወታችሁ ዛሬ በኢየሱስ ስም ለውጥን ያምጣ። በተሐድሶ እንደገና በኢየሱስ ስም ዐይናችሁ ይከፈትላችሁ። ወገኖች ሆይ በዘመናት መካከል ተቀበሉ። ወገኖች ሆይ በዚህ ቀን እግዚአብሔር ዛሬ እንደገና የተሐድሶን መንፈስ በኢየሱስም በእያንዳንዳችሁ ላይ ይጨምርባችሁ። በእምነት ተቀበሉ። ይሄር የተሐድሶን መንፈስ እንደገና ይሰጣችኋል። እንደገና ወንጌልን የምትሰብኩበት እንደገና በሞት መንደር ወንጌልን በኃይልና በስልጣን የምትሰብኩበት አረ፣ በኢየሱስም ይሄ ጸጋ በእናንተ ላይ ዛሬ ይጨመር። ሃሌሉያ ሃሌሉያ! የምትቀለጡበት የምትሰብኩበት ወገኖች ሃሌሉያ። የተሐድሶ መንፈስ ሲመጣ እንደዚህ ነው የሚያደርገው። የሰውን ሕይወት ይቀይራል። ክብር ለኢየሱስ ይሁን። ሃሌሉያ። ንስር ኃይሏ ሲታደስ ሁለመኗ ነገር እንደሚበረታ ሁሉ የእናንተም ነገር ሁለመና ነገራችሁን የሚያበረታው የእግዚአብሔር ቃልና የእግዚአብሔር መንፈስ ነው። ሁላችሁም ባላችሁበት ስፍራው ናችሁ በመንፈስ ከኔ ጋር ተስማሙና ጸልዩ። ከዚህ ቃል የተነሳ ሃሌሉያ እግዚአብሔር እንደገና በተሐድሶ እንዲያስነሳችሁ ወደ ተሐድሶ እንድትገቡ እንዲያደርጋችሁ ሃሌሉያ ሃሌሉያ አባት ሆይ በጌታ በኢየሱስ ስም ይህንን ድምፅ ለሚሰሙ ሰዎች ሁሉ ያረጀ የትኛውም ጉዳይ በስምህ ስልጣን እንዲታደስን የጸልያለሁ። በመንፈስ ኃይል ከአእምሯቸው እግዚአብሔር ሆይ እንዲታደስ አእምሯቸው፣ እንዲታደስ ጤንነታቸው፣ ነገራቸው ሁሉ እንዲታደስ እኔ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የትኛውም ያረጀ ነገራቸው ሁሉ በኢየሱስም ስልጣን የታደሰ እንዲሆን እጸልያለሁ። አባት ሆይ እኔ በናዝሬቱ በኢየሱስ ስም ስልጣን የትኛውም ያረጀ ያፈጀ የወደቀ ነገር ዛሬ በስምህ ሥልጣን እንደገና እንዲነሳ እጸልያለሁ። ይህንን ቃል የምትሰሙ ይህንን ድምፅ የምትሰሙ ሰቦች የትኛውም ያረጀ ጉዳያችሁ በኢየሱስ ስም ወደ ተሐድሶ ይለወጣል፣ ወደ ተሐድሶ ይቀየራል። ወገኖች ሆይ፣ ሃሌሉያ። የትኛውም የተሰበረ ነገር በጌታ በኢየሱስ ስም እንደገና መጠገን ይሆንለታል፣ እንደገና መዋብ ይሆንለታል። አገልግሎት ሊሆን ይችላል፣ ፋይናንስ ሊሆን ይችላል ጤና ሊሆን ይችላል። በኢየሱስ ስም ስልጣንን የጻል ያለው ከዚህ ሰዓትና ደቂቃ ጀምሮ ወደ ታድሶ ይለወጥ። እጃችሁ ያላት እጃችሁ ላይ ያለ ጉዳይ በኢየሱስ ስም እንደገና ይታደስ። ይህን አዋጅ በኢየሱስ ስም አጸናውትኝ፣ በጌታ በኢየሱስ ስም አጸናውትኝ። ማንነታችሁ ታድሷል። ማንነታችሁ ተለውጧል። ማንነታችሁ ተቀይረዋል በኢየሱስ ሃሌሉያ። ስምህ ለዘለዓለም የከበረና የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ወስባት ለእግዚአብሔር አነሳስቶን፣ አስጀመረን፣ አስጀምሮን፣ አስፈጸመን። ለሀያሉ ለልዑል እግዚአብሔር ክብርና ምስጋና፣ አምልኮትና ጌትነት ከምድር እስከ አርያም ድረስ ለእርሱ ብቻ ይሁን። ሃሌሉ